በስም አብ በወልድ መንፈስ ቅዱስ አህዱ አምላክ አሜን። የተወዳችው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተዋረካችሁ። ብዙ ጸጋ፣ ብዙ ምረት፣ ብዙ በጎነት የሰጠን የሰጣችው እግዚአብሔር ልጆች ብሩካን። በያላችሁበት ሰላም ለእናንተ ይሁን። ደምንቆያችሁ ሁሉን የሚችል አምላክ በሰላም በጤና የጠበቀን ከሁን ምስጋና ይግባው። እንኳን ለዚህ ቀን በሰላም በጤና ደረሰን አደረሳችሁ። እንግዚዊ ልጆች ዛሬ እንግዲህ በታላቅ ጠጥታ የተዋጥንበት ቀን ነው። ጌታችን ኢየሱስ ክርስቶስ በዛኔታችን በዕለተ አርብ በከባድ ስቃይ በከባድ ህማም በከባድ የህይወት የመስቀል መከራ ደቆ መስቀል ላይ ነፍሱን ከተ በኋላ ጸጥታ በምድሪቱ ላይ ሆኗል። ምድር ደንግጣለች፣ ሰማይም ደንግጣለች። መላእክትም ተገርመዋል። ፀሐይም ጨልማለች፣ ተገርማለች። መቃብራት ሁሉ ተከፍተዋል። ድንጋዮች ተሰብረዋል። ይሄ ትልቅ ጽኑ የሆነ መገለጥ ፍቅር ከሰው ልጅ ልብ በላይ በወቅቱ የተፈጥሮውን ልብ ነው የነካው። እና በሰማይ ማዕከላዊ ስፍራ የምትገኘው ብርሃን ጨለማ መታየቷ ይህንን ያሳያል። ሰማይ የሚያዝንለት፣ ጠፈር የሚንቀጠቀጥለት፣ ምድር ደግሞ በጣም የምትሸበርለት፣ እነዚህ ግዑዛን አለቶች የሚሰነጠቁለት፣ መቃብራት፣ መጋረጃዎች የሚከፈቱለት ጌታ የሰው ልጅ ልብ እንዳልተከፈተለት ማየት በጣም አስገራሚ ነበረ። እንግዲህ ጌታችን ኢየሱስ ክርስቶስ ሁሉ ጠላቱ አልነበረም። ትምህርቱም፣ አግሎቱም፣ የዘራውም ፍቅሩም ለሰው ሁሉ ጠላት እንዲሆን አላረገውም። ብዙ ወዳጆችም ደግሞ ትቶ ነበር። ወዳጅ ደግሞ እንደምታውቁት በሞት ቀን ነው የሚመጣው። የሚገኝ እውነተኛ ወዳጅ ብቻችሁን ማይቷችሁ መከራ ቀን ቆሞ ነው ያሳየ እና ወዳጆች ነበሩት በመስቀሉ ስር እናቱ ያው እናቱ ናት ንቤታችን እንደዚሁ ደግሞ ዮሐንስ የዘብዴዎስ ልጅ እነ ማርያም መግደላዊትና ሌላኛ የቱ ማርያም ሶስና እነዚህ እነዚህ መስቀሉ ስር ነበሩ። በኋላም ጌታ ነፍሱን ከተበ በኋላ ዘጠኝ ሰዓት ላይ ጨለማው ካለፈ በኋላ የጨለማው ክፍል ዘጠኝ ሰዓት ከ6-9 ሰዓት ያለው ጨለማ ክፍል ካለፈ በኋላ እንደ ነጋት ይቆጠራል ነጋ ማለት ነው ሌላ አዲስ ቀን መጣ ከ9 ሰዓት እስከ 12 ሰዓት ባለው ሰዓትና ጊዜው በጣም አጭር ነበር ከ9 ሰዓት ጀምሮ እስከ 11 ሰዓት ባለው ጊዜ የጌታችን የሱስ ክርስቶስን ሰውነት ከመስቀል ላይ ማውረድ ግድ ነበር ይህንን ለማከናወን ደግሞ እነ ስምዖን ጴጥሮስ ፍርሃት አሸንፏቸዋል እነ ቶማስ ደንግጠው ጠፍተዋል ነገር ግን ወንዶች መጡ ከዚህ ቀደም በሌሊት ዮሐንስ ወንጌል ምዕራፍ 3 ላይ ያስተማረው ኒቆዲሞስ የተባለ የሸንጎ አማካሪው ትልቁ ሰው እንዲሁ ደግሞ አርማቲያስ የምትባል ከቤተልሔም እልፍ በላ በምትገኝ መንደሪያ የሚገኛን ባለጸጋ ሰው ስሙም ዮሴፍ የተባለ እነዚህ ሰዎች መጡ። ቀጥታ ሄዱት። እንደ ሕጉ መሰረት የሰቀለው ጲላጦስ ፊት መቅረብ ነበር። ጉዳዩ አንድ ተራ ወንበዴ ሳይሆን የኢየሱስ ክርስቶስ ጉዳይ ስለሆነ ዝም ብለው አንስተው ከመስቀል ላይ ሊወስዱት አይችሉም ነበር። ስለዚህ ፍቃድ መጠየቅ ነበረባቸው። ሄደው ከጲላጦስ ጋር ተመክሮ ጲላጦስም ነገሩ በጣም ገረመው። እንዴት ሞተ አለ። የሚሞት አልመሰለውም ነበር። የአይሁድ ንጉስ ነው ከመስቀል ይወርዳል ብሎ የሚያሰበ ይመስላል። ግን እንዴት ሞተ ብሎ ተገርሞ ፈቀደላቸው። ፍቃድ ሲያገኙ የሮማ ወታደሮች አብረዋቸው ይሄዳሉ። እዛም ያሉ ጠባቂዎች፣ አለቆች፣ ጭፍራውና ህዝቡ እንዳያወካቸው ይጠብቃሉ። ስለዚህም ያንን ቅዱስ ሰውነቱን ከመስቀል ላይ ችንካሩን እየነቀሉ ደሞን እየጠረጉ በወይን እያሹ በሽቶ እያሹ በነዚያ ሁለት ሰዓታት ሰንዱት ሳይገባባቸው በችኮላ ወደ መቃብር ወሰዱት። እዛው አጠገብ የአርማትያሱ ዮሴፍ መቃብር ነበር። ማንም ያልተቀበረበት መቃብር ንጉስ ስለሆነ ማንም ባልተቀመጠበት ዙፋን የሚቀመጥ በመሆኑ ማንም ባልተወለደበት ማኅፀን፣ እንደተወለድ ማንም ባልተቀበረበት መቃብር እንዲቀብሩት ወሰዱት። ጉዳዩን የሚከታተሉ ደግሞ ሴቶች ነበሩ። ማርያም መግደላዊት ነበረች። ጌታችን ኢየሱስ ክርስቶስ ከመስቀል ላይ ቅዱስ ቅዱስ ቅዱስ ኃያል ማትሞት እያሉ በሽቶ ገነዙት፣ በወይን አሹት ንጹህ በሆነ ውድ በሆነ በፍታም ፈትልም ገነዙት። መጠምጠሚያውን ላዩ ላይ አደረጉ። እንደ መምህር፣ አንድ መምህር ሲሞት፣ አንድ መምህር ሲያልፍ ልክ እንደ መምህር ስርዓት ነው መቀበር ያለበት። ሰውነቱን እጆቹን ደረቱ ላይ አድርገው መምህሩ ይጠመጥማልና በሕይወት እያለ መጠምጠሚያውን ራሱ ላይ አድርገው ነው የሚቀብሩት። ጌታንም መጠምጠሚያውን ራሱ ላይ አድርገው ሙሉ ለሙሉ ገነዘው በከበረ መቃብር ውስጥ አኖሩት። ድንጋዩንም እንዲሁ መቼም የሚያገዛቸው ሰው ይኖራል፣ ተረራድተው ድንጋዩን አተሙበት። ከዛ ሁኔታው ይሄ ከሆነ በኋላ ሁኔታው ለአይሁድ አሳሳቢ ነበር። ኢየሱስ ክርስቶስን የሰቀሉ አይሁድ መካከል አንዳንዶቹ መለኮታዊ ኃይሉ ገብቷቸዋል። ይህ ሰው ይነሳለሁ ስላለ ይነሳል፣ በኋላ እንደገና ኢየሩሳሌም ከዚህ የከፋ ነገር ይገጥማታል። ስለዚህ እንደገና ወደ ጲላጦስ ጉዳይ ይዘውት ሄደው አስፈቀዱ፣ ማተም እንዲታተምበት የጌታ ትንሳኤ የአይሁድ ወይም ደግሞ የሮማውያን ማህተም የሚያቆመው መስሏቸው ነበር። ያው እነሱ እንደዛ ነው የሚያስቡት። ሁሌ እግዚአብሔርንና ሰማያዊን ሀሳብ የሚያስቡ አይደሉም። አይሁድ የሚመሩት በሰዱቃውያን ካህናት አለቆች ነው። የሰዱቃውያን ካህናት አለቆች ደግሞ ሕይወትን በምድር ላይ ብቻ ነው የሚያዩት እንጂ ከምድር በኋላ ሕይወት አለ ብለው አያምኑ። እንደ እንስሳ ነው የሚያስቡት። እንስሶች ናቸው በሕይወት ላይ በኖረው ኖሮ የሚሞቱት ህይወታቸው ደመነፍሳቸው ላይ ያለ እንደዛ ነው የሚያስቡት። ሰዱቃውያን በጊዜው የነበሩ ካህናት አለቆች እነ ቀያፋ እና ሐና ሁሉ ሰዱቃውያን ነበሩ። እና የጌታ ጉዳይ ከሞት በኋላ ያበቃል የሚል ጥልቅ እሳቤና ተስፋ የነበራቸውም ለዚህ ነው። ግን ደግሞ በመካከላቸው ፈሪሳውያን ስላሉ ይነሳል ይነሳሉ ብለዋል። እንጠብቅ፣ አስጠብቁ መቃብሩን እስከ ሶስት ቀን ብለው መቃብሩ እንዲጠበቅ ሆኗል። እጅግ የሚገርመው ነገር ከደቀ መዛሙርቱ ይልቅ ጠላቶቹ በሶስተኛው ቀን እንደሚነሳ ይረዱ ይገነዘቡ ነበር። ጠላት በደንብ ነው የሚያየን፣ ታውቃላችሁ፣ በደንብ አድርጎ ነው የሚያየን። ሁሌ ስና ስንሰራ ስንውል የምናደረገውን፣ የምንፖስተውን፣ የምንጽፈውን ምንምን በደንብ ነው የሚያየን። ወዳጆቻችን ስለሚወዱን ፍቅር የሚሸፍንባቸው ነገር አለ። የጌታ መነሳት ለነ ጴጥሮስ እንግዳ ነበር። አልሰሙትም በደንብ ነገር ግን ጥራቶቹን ሰምተው ነበር። ስለዚህ ጠባቂዎች ያቆሙ ነበር መቃብሩ። ሁሉ የሚፈራ ከሞተ በኋላ የሚፈራ እንደ ኢየሱስ ክርስቶስ ማን ነው? በጠባቂ ታጅቦ አደረ ማለት ነው። እንግዲህ ጸጥ ያለ ሆነ። ጸጥ ሲል በቃ ነገር የተፈጸመ ይመስላል። ጸጥ ሲል ሁኔታዎች ያለቁ ይመስላሉ። ግን እንደዚህ አይደለም። እንደዚህም አልነበረም። ጸጥ ሲል ጸጥታው እንደ ውቅያኖስ አይነት ጸጥታ ነው። ውቅያኖስ ጸጥ ሲል ጠዋት ጠዋት ተራመዱበት፣ ወርጡበት፣ ወርጡበት ያሰኛል። እንደዛ ነው። በውስጡ ከባድ እንቅስቃሴ አለ። ከባድ እንቅስቃሴ ምድር ላይ ካለው በላይ ከውሃው በታች እንዲሁ ነው። ከመቃብር በታች ከባድ እንቅስቃሴ ነበረ። በወይኒ ላሉ ነፃነትን እየሰበከላቸው ነበር። የሰው ልጆች በመቃብርና በጥልቄ የዲያብሎስ መኖሪያ ውስጥ ይኖሩ ነበር። እነሱን እያወጣ ነበር። ሰላም ለኩልክሙ እያለ፣ ሰላም ለእናንተ ይሆን እያለ እንደ አዲስ ኪዳኑ ቄስ ካህን በጨለማ ለነበረው ብርሃንን ብርሃንን ያበራል። የቤዛነቱ ስራ ከሞት በኋላ ለሄዱትም ሰዎች ጭምር መሆኑን እየሰራ በተግባር ነበር ጌታ ኢየሱስ ክርስቶስ። እና ከመቃብር ጀርባ የነበረውን ስራ ማንም አላስተዋልም። በርክት በትክክልም ሞት አሸንፎት መቃብር ውስጥ የተኛ መምህር ነበር የመሰላቸው። እንግዲህ ጸጥታ ሁሉ ጸጥታ አይደለም። እግዚአብሔር ጸጥ ሲል ስራ ያቆም የሚመስለን ሰዎች አለን። ጌታችን ዝም ሲል አንዳንዴ በጉዳያችንም በኑሯችንም በቃ ተስፋ የሌለን እንደሆነ እናስባለን። አሁን የጌታችን መቃብር መግባት ሁለት አይነት አንጻራዊ ስሜት ፈጥሯል። ፍጹም የሆነ ደስታና ፍንደቃ በሰለቀሉ ሰዎች ዘንድ አምጥተዋል። ተስፋ መቁረጥና የልብ ስብራት ደግሞ በወዳጆች ዘንድ አምጥተዋል። ቅድም እንደተባለው ይነሳል ብለው የሚያምኑት ከእናቱ ከቅድስ ድንግል ማርያም በስተቀር በጣት የሚቆጠሩ ናቸው። አብዛኞቹ ተማሪዎቹ ይነሳል ብለው አላመኑም። ስለዚህ ልባቸውን ክትክት ብሎ ደቁ። ጌታችን በመስቀል ሕማም ሲደግ የነሱ ደግሞ በሐዘን በፍርሃትና በቀሚፀ ተስፋ ደቁ ነበር። ውስጣቸው ገብተው ተደብቀዋል። ከዚህ በኋላ ሕይወት የለንም ብለዋል። ተስፋ የለን ብለዋል። እሱም ብለን ተከትለን መረባችንን ጥለን አፍረን መኖራችን ነው። ሀገር የለንም ብለዋል ብለዋል። እንዲህ አይነት ፍርሃት ደግሞ ሲሰማን ጠላት የሚጨምርብን ደግሞ ቤንዚል አለ። የበለጠ እንዲቀጣጠል ያደርገዋል ተስፋ እንደሌላቸው እንዲሰማቸው ብቻቸው መሆን ከፍተኛ የሆነ ድብርት ውስጥ ሊከታቸው ሆነ። ስለዚህ ተሰበስበው አንድ ላይ አንድ ቤት ውስጥ የማርቆስ እናት ቤት ውስጥ ተቀምጠዋል። እንግዲህ በዚህ ሁኔታ ውስጥ አሉ። ደግሞ ምንም ፍርሃትና ሀዘን ልባቸው ውስጥ ቢገባም ጌታችን ኢየሱስ ክርስቶስ ደግሞ አሁንም ለማገልገል ቆርጠው የተነሱ ደግሞ ሴቶች ነበሩ። ሴቶች ከወንዶች የበለጠ ሲያምኑ ብርቶች ናቸው። ቤተክርስቲያን ወንጌል እንዲሰፋ ወንጌል እንዲሰፋ እግዚአብሔር ስራ እንዲሰራ ከወደደች አሰልጥና መላክ ያለባት ላለም ሴቶች ነው። ሴቶች በጣም ጠንካሮች ናቸው። ከእናታችን ከእመቤታችን ጀምሮ እኮ ሴቶች በአዲስ ኪዳን ትልቅ ስራ ያሰሩት እነሱ ናቸው። ሰላሳ ዓመት የእግዚአብሔር ሚስት ተሸክማ ጌታን ወልዳ ውን ሳትል ውትውድ ሳትል ያለ ጊዜው እንዳይገደል እንዳይሞት ጠብቃ ሚስጥር በስርዓት እግዚአብሔርን ያገለገለች ሴት ናት፣ እመቤታችን ናት። ሴቶች ጠንካሮች ናቸው። ሞት ፊትም መቆም የሚችሉ በተለምዶ ሴት ፈሪ ናት ትባላለች፣ ግን በእውነት ወንዶች እንደሚፈሩት ሴቶች አይፈሩ እና እነ ማርያም፣ ደግሞ ባለ ሽቷ ማርያም መቅደላዊት ማርያም ሽቶ ቀመመዋል። ሰንበቱ ከመግባቱ በፊት አርብ ምሽት ላይ ስለዚህ ያንን ውድ የሆነ ሽቶ ሊቀቡት ደግሞ ፈልገዋል። እንደ ልማዱ እንዲቀር አልፈለጉም። የአንድ አይሁዳዊ ጎልማሳ ከሞተ ከሶስት ቀን በኋላ ሽቶን በመቀባት መውጣት በኛ ሀገር ሰለስት እንደምንለው አይነት ሰለስት ማድረግ የተለመደ ነው። ስለዚህ ይሄ እንዲሆን ፈቃዳቸው ተስተጋጅተዋል። ደግሞ ተፈጥሮም የነገራቸውን ሁኔታ በደንብ አጤነዋል። የጌታችን የክርስቶስ ሶስት ቀን ከተለመደው ሶስት ቀን ሶስት ለሊት የተለየ ነው። አርብ ቀን፣ አርብ ማታ፣ አርብ ያው ቀንና ማታ ነበረ ከተሰቀለ ጀምሮ እስከ ዘጠኝ ሰዓት ያለው አንድ ጨለማ ነው እራሱ አርባ አንድ ቀን ነው አንድ ጨለማ አንድ አንድ ቀን እንዳለ ጨለማ ይቆጠራል ከዘጠኝ ሰዓት ደግሞ ጀምሮ ደግሞ እስከ 11 ሰዓት ሁለተኛ ቀን አለ ሁለተኛው ቀን ከዘጠኝ ሰዓት እስከ 11 ሰዓት ያለው ብርሃናማው ሰዓት ነው እሱን ሁለተኛ ቀን አድርገው ማታውን ሁለተኛ አድርገው ሁለት ቀን እንደገና ደግሞ ሲነጋ ሶስተኛው ቅዳሜ ቀን ማለት ነው ጠዋት ያለው ቀን ደግሞ ሲመሽ ማታ ያለው ማታ ሶስት ሶስት ቀን ሶስት ለሊት መሆኑ በደንብ ገብቷቸዋል። ሰዓቱን ተፈጥሮም የነገረቻቸውን ሰዓት አውቀዋል። ስለዚህም ጌታን ሽቶ ለመቀባት ተዘጋጅተዋል። ሰዓቱ ስኪደርስ ድረስ ጸጥ ያለ ቢመስልም በውስጥ ግን ከባድ እቅዶች አሉ። እግዚአብሔር ሞትን ድል አርጎ የሚነሳበት ልጁ በሲኦል ያሉትን ነፃነት እየሰበከ ነበር። በጸጥታ ውስጥ የእግዚአብሔር የክርስቶስ ንዑዳን ክብራ ልጆች ያመኑበት ደግሞ ትንሣኤውን ለማብሰር በእግዚአብሔር ኪነጠ ተዘጋጁ ነበር። ከመቃብር ጀርባ ያለው ጸጥታ፣ እግዚአብሔር ግን ድንቅ ስራ ይሰራበት የነበረ ነው። እግዚአብሔር የማይሰራበት ምንም የለም። ጩኸትም ቢሆን ግርግርም ቢሆን ጸጥታም ቢሆን እግዚአብሔር ግን በሁሉም ውስጥ ይሰራል። ኤልያስ የእግዚአብሔርን መገለጥ እየጠበቀ በነበረ ሰዓት እግዚአብሔርን የተመለከተው በታላቅ ጸጥታ ውስጥ ነበረ። እሳትም አልፎ ኃይለኛ ነፋስም አልፎ እዛ ውስጥ አላገኘም በታላቅ ጸጥታ ውስጥ ሲሆን ግን ሁሉ ጮኸ። ፊቱን በመጎናጸፊያው ሸፈነ ጸጥ ሲል ማለት ነው። እግዚአብሔር ጸጥ ሲል የሚሰራው ስራ የበለጠ ነው። ጸጥ ያለብን ሰዎች፣ በህይወታችን ጸጥ ያለብን ህይወታችን ውስጥ እግዚአብሔር እየተናገረ የማይመስለን ሰዎች ግትላችሁ ትንሽ መታገስ ብቻ ነው። ስሜታዊ እንዳንሆን፣ ማርያም ስሜታዊ ነበረች። ማርያም መግደላዊት በጸጥታ ውስጥ ነገሮች እሷ እንደምታስበው የሚሆኑ ነው የሚመስላት። ግን እግዚአብሔር እንደሚያስበው ሲሆን እና እ እንደምናስበው ሲሆን የተለያየ ነው የሚመስለን። ግን እኛ የራሳችንን ሀሳብ ተከትለን ስንሄድ ነው የሚመስለን፣ ስንከተል ነው የምንጎዳ። በቃ የሚሰረቅ የአትክልት ጠባቂዎች የሚሰርቁት አድርጋን የቆጠረችው እውነት ለመናገር፣ ለምን ይሰርቃሉ የአትክልት ጠባቂዎች? አይሁድ እኮ በድር ይጸየፋሉ። ይህን ሁሉ ረስታለች። ግን ስሜቷ ይህን ሁሉ ነገር ይላታል፣ ይሰረቃል ይጠፋል ይላታል። በድካማ ውስጥ ደግሞ ሰይጣን የሚናገራት ያ ፍርሃትና ጭንቀት እያስደቅሳት ትቀምጣለች። እና ስሜታዊነት ጸጥ ሲል ስሜታ የምንሆነው የሆነ ነገራችንን በቃ ሚስተካከል ማይመስለን ሰዎች ከዚህ ልንማር እንችላለን። ዝም ብለን የምናለቅ ሰዎች እግዚአብሔር ማይሰራ ይመስለን በፍጹም፣ ጸጥ ባለ ውስጥም እግዚአብሔር ይሰራል። እግዚአብሔር ይጠበቃችሁ። በሰላም በጤና ለብርሃነ ትንሳኤው ያድርሰን። የቸርነት አምላክ ምስጋና ይግባው። ቄስ አሸናፊ ነኝ። ላይክ ሳታደርጉ ተጽፋቶ ተባለ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው ተባረከው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስሙ ብሩክ ምስጉን ምስጎን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ